ጤና ይስጥልን የአሻም ተከታታዮች የዛሬ አርብ መጋቢት 19 2017 ዓ.ም የአሻም ሰባት ዜናዎች የሚያልፉበት ሰዓት ላይ ደርሰናል እኔ ፍራኦል ኃይሉ የዕለቱ ተረኛ አሳላፊ ነኝ። አብራችሁን ቆዩ። በቅድሚያ ርዕሰ ጉዳዮችን ጠቁማችሁ። በትግራይ ክልል የኤች አይ ቪ ቫይረስ ስርጭት መጨመሩን የክልሉ ጤና ቢሮ አስታወቀ። ኢትዮጵያ የምታካሂደው የማህበራዊ ጥበቃ ስራ ውጤታማ እየሆነ መምጣቱ ተገለጸ። በትግራይ ክልል የስነ ተዋልዶ ጤናን ለመተግበር በወጣቶች ላይ የአቻላቻ ስልጠና እየተሰጠ መሆኑ ተመላከተ። በቀጠናው ዘላቂ ሰላም እንዲሰፍን ኢትዮጵያ ቁርጠኛ መሆኗ ተገለጸ። ከውጭ የዩናይትድ ስቴትስ መንግስት ከድጋፍና ተቃውሞ ጋር በተገናኘ ከ300 በላይ ቪዛዎችን መሰረዙ ተነገረ። እነዚህንና የስፖርት ዘገባዎችን ይዘናል፣ አብራችሁን ቆዩ። በትግራይ ክልል የኤችአይቪ ኤድስ ስርጭት መጨመሩን የክልሉ ጤና ቢሮ አስታወቀ። በክልሉ ያለው የኤችአይቪ ኤድስ ስርጭት ደረጃ ወደ 1.42 በመቶ ወርዶ እንደነበር ያስታወሱት የክልሉ ጤና ቢሮ አሁን ላይ 3 በመቶ መድረሱን ገልጿል። ከጦርነት በኋላ በቅርቡ በተካሄደ ጥናት የስርጭቱ መጠን በወሲብ ንግድ ላይ በተሰማሩት 8.5 በመቶ እንዲሁም ተፈናቃዮች ላይ ወደ 5.5 በመቶ መሆኑን በትግራይ ክልል ጤና ቢሮ የኤችአይቪ ኤድስ ፕሮግራም ዳይሬክተር አቶ ፍስሃ ሻሃ ብርሃነ ከአንድ የዜና ማሰራጫ ጣቢያ ጋር ባደረጉት ቆይታ ተናግረዋል። በበሽታው መስፋፋት በክልሉ የነበረው ጦርነት ተከትሎ የነበረው የመድኃኒት አቅርቦት እጥረት መሆኑና የኮንዶም አቅርቦት አለመኖሩ በዋናነት ተጠቃሽ ናቸውም ብለዋል። እንዲሁም ስለ ኤች አይቪ ኤድስ ያለው ግንዛቤ እጅግ አናሳ በመሆኑ ሌላኛው ምክንያት እንደሆነም ገልጸዋል። በክልሉ አልፎ አልፎ መቆራረጦች ቢኖሩም የመድኃኒት አቅርቦት እጥረት አለመኖሩን ዳይሬክተሩ አንስተዋል። አሁን ላይ ኤች አይቪ ኤድስ አደጋ መሆኑን ህብረተሰቡ ሊገነዘብ እንደሚገባ፣ እያንዳንዱ ግለሰብ ከቤቱ ጀምሮ ስለ በሽታው ማወቅ እንዳለበት የገለጹት ኃላፊው የሃይማኖት ተቋማትን ጨምሮ ስለ በሽታው ግንዛቤ በመፍጠር በኩል ሁሉም ኃላፊነቱን እንዲወጣ የሚል መልእክታቸውን አስተላልፈዋል። ኢትዮጵያ የምታካሂደው የማህበራዊ ጥበቃ ስራ ውጤታማ እየሆነ መምጣቱ ተገለጸ። የዓለም ባንክ የአፍሪካ ቀንድ ዳይሬክተር ማዳም ማሪያ ሳሊም ኢትዮጵያ እያካሄደች ያለችው የማህበራዊ ጥበቃ ስራ ስኬታማ ነው ብለዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር ከፍተኛ አመራሮች ከዓለም ባንክ የአፍሪካ ቀንድ የኢትዮጵያ፣ የኤርትራ፣ የደቡብ ሱዳንና የሱዳን ዳይሬክተር ማርያም ሳሊም እና ልዑካን ቡድናቸው ጋር በማህበራዊ ጥበቃና ተያያዥ ጉዳዮች ዙሪያ መወያየታቸው ተመላክቷል። በማህበራዊ ጥበቃ ዘርፍ እየ የተከናወኑ ባሉ ተግባራትና አዳዲስ የትብብር መስኮች ዙሪያ ለመምከር አጋርነት የበለጠ ለማጠናከር ያለመ ውይይት ማድረጋቸውም ተገልጿል። የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ መንግስት ለችግር ተጋላጭ ዜጎች ህይወትን በዘላቂነት ለመለወጥ እንዲያስችል የከተማና የገጠር ልማት የሴፍቲኔት ስራ ፕሮግራሞችን ከባንኩ ጋር በጋራ በመቅረጽ ለስኬታማነቱ እየተሰራ ይገኛል ማለታቸውም ተመላክቷል። በማዕከልም በዓለም ባንክ ድጋፍ በመተግበር ላይ ያለው ልዩ ድጋፍን የሚሹ ፕሮግራም አፈጻጸም ከፍተኛ መሆኑን ተናግረዋል። ዛሬ ላይ ሚኒስቴር መስሪያ ቤቱ የማህበራዊ ጥበቃ ፖሊሲና ስትራቴጂ ክለሳ፣ ብሔራዊ የማህበራዊ ጥበቃ ተጠቃሚዎችን ምዝገባ ስነ ስርዓት ዝርጋታ እንዲሁም ልዩ ድጋፍ የሚሹ ዜጎች ፕሮግራምን ለማጠናከር እየሰራ መሆኑም አክለዋል። የዓለም ባንክ የአፍሪካ ቀንድ ዳይሬክተር ማርያም ሳሊም በበኩላቸው በኢትዮጵያ እየተካሄደ ያለው የማህበራዊ ጥበቃ ስራ ስኬታማና ለሌሎች አገራት ጭምር ተሞክሮ ሊሆን እንደሚችል ባደረጉት ጉብኝት መመልከታቸውን መናገራቸው አሻም ከሚኒስቴር መስሪያ ቤቱ ያገኘችው መረጃ ያመላክታል። በትግራይ የስነ ተዋልዶ ጤናን ለመተግበር በወጣቶች ላይ የአቻላቻ ስልጠና እየተሰጠ መሆኑ ተገለጸ። በትግራይ ክልል ጊዜያዊ አስተዳደር ጤና ቢሮ የእናቶችና ህጻናት ጤና አስተባባሪ አቶ ገብረ ሀዋርያት ገብረ ክርስቶስ የስነ ተዋልዶ ጤናን ለመተግበር በወጣቶችና ሴቶች ላይ የአቻላቻ ስልጠና ስራ ተጠናክሮ ይቀጥላል ብለዋል። የፊታችን ሶስት ተከታታይ ዓመታት በክልሉ ሁሉም ወረዳዎች የቤተሰብ እቅድ አገልግሎት ተደራሽ ለማድረግ ከጤና ሚኒስቴርና ከክልሉ ጤና ቢሮ ጋር በመተባበር እየሰራ ነው ያሉት ደግሞ ራይዝ የተሰኘው ፕሮግራም መሪ ስዩም አጥሌ ናቸው። በክልሉ እስካሁን ድረስ ከአስር ወረዳዎች በላይ ውጤታማ ስራ መከናወኑን ገልጸው የፕሮግራሙ አላማ ጋብቻ የፈጸሙ አቻዎች ላይ ሙሉ ግንዛቤ ይዘው ሕይወታቸውን በእቅድ እንዲመሩ ለማስቻል ነው ሲሉ ማክለዋል። ይህ የተባለው የቤተሰብ እቅድ እንዲሁም የስነ ተዋልዶ አስፈላጊነትና አተገባበር ላይ የሚመክር የባለድርሻ አካላት መድረክ በመቀሌ ከተማ መካሄዱን ተከትሎ በጤና ሚኒስቴር የስነ ተዋልዶ ጤና የቤተሰብ እቅድና የወጣቶች ፕሮግራም ኃላፊ ዶክተር አለማየሁ ዱጉማ መታደማቸው ተመላክቷል። ኃላፊው ሚኒስተሩ የስነ ተዋልዶ የቤተሰብ እቅድ አገልግሎት ተደራሽ ለማድረግ የሚረዱ ስልቶች ላይ ሰፊ ትኩረት ሰጥቶ እየሰራ ስለመሆኑ ማብራርተዋል። በመጨረሻም የቤተሰብ እቅድና የስነ ተዋልዶ አገልግሎት ማሳደግ የእናቶችን ሞትና እስከ 40 በመቶ እንዲሁም የጨቅላ ህጻናትን ሞት ደግሞ እስከ 36 በመቶ ለመቀነስ ትልቅ ድርሻ እንዳለውም ሙያዊ ማብራሪያቸውን መስጠታቸውን አሻም ተመልክታለች። በቀጠናው ዘላቂ ሰላም እንዲሰፍን ኢትዮጵያ ቁርጠኛ መሆኗ ተገለጸ። ኢትዮጵያ አነስተኛ የጦር መሳሪያ ዝውውርን ለመቆጣጠር አበክራ እየሰራች መሆኗን አምባሳደር ባጫ ደበሌ ተናግረዋል። በቀጠናውና በአፍሪካ አህጉር ህገወጥና የቀላል መሳሪያ ዝውውር ለመከላከልና ለመቆጣጠር በቁርጠኝነት እየሰራች እንደምትገኝ በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ገለጹ። አምባሳደሩ ከቀጠናዊ የቀላል የጦር መሳሪያ ቁጥጥር ማዕከል ዋና ጸሐፊ ጂም ፒየር ጋር ኬንያ ናይሮቢ ውይይት አካሂደዋል። የውይይቱ ማዕከል የሆነው በቀጠናው ህገ ወጥ የቀላልና የጦር መሳሪያ እንዲሁም አነስተኛ ትጥቆች ዝውውር የመቆጣጠር አቅሙን ማሳደግ የሚል ስለመሆኑም ተመላክቷል። አምባሳደር ባጫ ኢትዮጵያ በቀጠናዊ ዘላቂ ሰላምና መረጋጋት እንዲሰፍን ቁርጠኝነት አላት ሲሉም አብራርተዋል። ኢትዮጵያ ህገ ወጥና የአነስተኛ ጦር መሳሪያ ዝውውር ለመቆጣጠር እየተደረገ ባለው ጥረት ያላት ሚና አጠናክራ እንደምትቀጥልም አመላክተዋል። የቀጠናው የቀላል የጦር መሳሪያ ቁጥጥር ማዕከል ዋና ጸሐፊ ጆን ፒየር ቤቲንጂንግ ኢትዮጵያ በአፍሪካ ቀንድ ሰላምና መረጋጋት እንዲሰፍን በሀገር መካከል ያለውን ትብብር ለማሳደግ ያላትን ቁርጠኝነት አድንቀዋል። ኢትዮጵያ በቀጠናውና በአፍሪካ ህገወጥና የቀላል የጦር መሳሪያ ዝውውር ለመቆጣጠር ጥረቶች ቁልፍ አጋር መሆኗን በናይሮቢ የኢትዮጵያ አምባሳደር መረጃ አመላክቷል። ተመልካቾቻችን፣ ዜናቻችንን ከመቋጨታችን በፊት ርዕሰ ጉዳዮቹን ጠቁማችሁ በትግራይ ክልል የኤችአይቪ ቫይረስ ስርጭት መጨመሩን የክልሉ ጤና ቢሮ አስታወቀ። ኢትዮጵያ የምታካሂደው የማህበራዊ ጥበቃ ስራ ውጤታማ እየሆነ መምጣቱ ተገለጸ። በትግራይ ክልል የስነ ተዋልዶ ጤናን ለመተግበር በወጣቶች ላይ የአቻላቻ ስልጠና እየተሰጠ መሆኑ ተመላከተ። በቀጠናው ዘላቂ ሰላም እንዲሰፍን ኢትዮጵያ ቁርጠኛ መሆኗ ተገለጸ። የዛሬ አርብ መጋቢት 19 ቀን 2017 ዓ.ም የአሻም 7 ዜናዎች ተጠናቋል። እኔ ፍራውል ኃይሉ የእለቱ ተረኛ አሳላፊ ነበርኩ። ከቀሪ የአሻም መሰናዶች ጋር መልካም ቆይታ እየተመኘው ከወዲህ ተሰናበትኩኝ። አሻም ለሁላችን።